ወደ ቀጣዩ ዜና አልፏል። ኢትዮጲስ በጆይንት ቪዝን ስክሰስ አካዳሚ ተገኝታ ነበር። በዚያም ከልጆች ጋር አዝናኝና የረሰ ጊዜያቶችን አሳልፋ ተመልሳል። ዝርዝሩ ምን ይመስላል የሚለውን ባልደረባችን አንድነት ዝርዝር አላት፣ እንከታተል። አመሰግናለሁ። አመሰግናለሁ ጀቱ። ኢትዮጲስ እንግዲህ በጆይንት ቪዝን ስክሰስ አካዳሚ ተገኝታ ነበረ፣ እጅግ ደስ የሚል ጊዜ አሳለፈች። እንደ አጋጣሚ ይቺ የስምንት ዓመት ህፃን ሃናን ሳሙኤል ትባላለች፣ የልደት በዓሏ ነበርና ኢትዮጲስን በዚ አጋጣሚ እንኳን ተወለድሽ መልካም ልደት ብላታለች። የወላጆች ውድድር ነበር። ተረት፣ ውዝዋዜ፣ ሰርከስ፣ የፓፔት ትዕይንትም ቀርቧል። አስተያየትም ተቀብለናል። ስሜ አቶ አጽባ ተብሎ እባላለሁ የጆይንት ቢዝነስ ሰክሰስ አካዳሚ የመጀመሪያና የመካከለኛ ደረጃ ትምህርት ቤት ዋና ርዕሰ መምህር ነኝ። ዛሬ ኢትዮጲስ መታ ጥሩ ጊዜ በትምህርት ቤታችን አሳልፈናል። ስለዚህ ለነበረን ቆይታ በጣም እናመሰግናለን። ተማሪዎችም መምህራንም፣ እዚህ የነበሩ ታዳሚዎች በሙሉ በጣም ደስተኞች ናቸውና፣ በጣም አስተማሪ እና አዝናኝ ፕሮግራም ነበረ። በጣም አመሰግናለሁ።